ሰላም ሰላም ሰላም። ውድና የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ፣ በያላችሁበት። እውነት እልልታ ችግር አለ? አዎ ትላላችሁ ብቻ ውዶች በጣም የሚያስደስት ነገር ነው። እየላችሁ የምትተውትኝ ስንት ጊዜ ተስፋ አድርገን ተስፋ ቆርጠን ወድቀን ተነስተን እስከ መጨረሻው ነገር ግን አብረናቸው ሆነን በተስፋ ዓለም ስንኖር ስንኖር ዛሬ ደግሞ ያ ሁሉ ተስፋችን ተስፋችሁ ውድ ቤተሰቦቻቸው ማለት ነው። የአብረሽና የሮታ እውን ሆኗል ማለት ነው። ህልማችሁ መቼ ነው፣ ሰርጋቸው መቼ ነው ምናምን፣ አጠብቁ ሰርግ የለም የራሳችሁን ህይወት ኑሩ ሲባል ስንት ነገር ሲወራ በስተ መጨረሻ በዚህ ወር መጨረሻ በቀን ሰላሳ ሊጋቡ ነው። ዱባይ ላይ አይቀርም ሲሉ ከዳር እስከ ዳር ጥሪ ማቅርበዋል ማለት ነው። ተመስገን የምር ግን አብርሽና ሩታ ፕራንክ እያደረጋችሁ አይደለም። መቼስ እውነት ይሄ ፕራንክ ከሆነ በጣም እኔ እኔ ጭምር ነኝ የምቀየማችሁ። እኔ እስከ ዛሬ ተቀይሜያችሁ አላቅም። የመጨረሻ አዝናለውኝ። ግን እኔን ተውኝ። እውነት በስስት በጣም በስስት የሚጠብቁ ሁሉ ጊዜም የሚናፍቁ የእናንተን ሰርግ አሉ የቅርብ ወዳጆቻችሁ እውነት የመጨረሻ ያዝኑባቸዋል። ይሄ ግን እኔ አሁን ከአብሬሽ ከንግግሩ እንደተረዳውትኝ ይሄ እውነተኛ ያው የቀለበት ፕሮግራም ነው ብለዋል። እንግዲህ ሰርጉ ደግሞ ከቤተሰብ ጋር ኢትዮጵያ ሊሆን ይችላል አይታወቅም። ግን አሁን የቀለበት ፕሮግራም ነው እሱ የሚሆነው ዱባይ ነው። ካናዳ፣ አሜሪካ፣ ዝ አረብ ሀገር በአጠቃላይ ያላችሁ ለእንድትታደሙ ዝ ፕሮግራም ላይ ሲልም ስልክ ቁጥሩን በዛ አጋጣሚ አብሬሽ አስቀምጧል። ቪዲዮውን እስከ መጨረሻው ያላያችሁ የዛሬውን የመጨረሻው እና እዛ ስልክ ቁጥር አለ። በዚህ መደውል የፈለጋችሁ ደውሉ። ስለ ሰርጉ ምናምን ነገር እንዴት እንዴት የት ቦታ የሚለውንም ሁሉንም ነገር መረጃ እንናገራለን በሚለው ስልክ ቁጥሩን አስቀምጧል ማለት ነው። አብረሽ አብረሽና ሮታ የአብርሃም እና የሳራ ሰርግ ያድርግላችሁ። እንኳን ለዚሽ ቀን በሰላም አደረሳችሁ። እውነት ያው ብዙ ጊዜ ተስፋ ስናደርግ የነበረው ስለምንወዳችሁ አንድነታችሁን ስለምንፈልግ አሌለ ያንን ነው እንጂ ሌላ ነገር ባንፈልግ የዝን ያክል ተስፋም አናደርግም ነበረ፣ ውዶቼ። ያም ሆነ ይህ ያን ሁሉ ውጣ ውረድ አልፋ፣ በተለይ ሩት ታዬ ብዙ ነገር ተብላ፣ አንቺ ለቤትሽ ክብር የለም፣ ለራስሽ ክብር የለም፣ ያልተባለችው ነገር የለም። ለፍቅር የከፈለችው ዋጋ በጣም ይለያል። በጣም በጣም ደግሞ ጠንካራ ናት ከሚባለው በላይ እኔ ቃል ያጥረኛል። ማለት ሰው ውድቀታችሁን ሲመኝላችሁ ለካ ያ ነገር ያጠነክራችኋል። ተሰብራችሁ አትቀሩም። የምር የመጨረሻ እኔ እንደ ሩታ ጠንካራ ሰው እኔ አይቼ አላቅም። ማለት ይሆናል የለ ስድቡን ችላ፣ ዘለፈውን ችላ፣ ሁሉን ነገር ችላ። በተለይ አብረሽም እንደዛው ግን እንደ ሩታ ደግሞ የተረገጠ የለም። እና በጣም በጣም በጣም በዚህ አጋጣሚ ጥሩ ነገሮችን እኔ ከአንቺ እኔ ከሩታ የተማርኩት ጋይስ ሰው የሚወደውን ነገር ላለማጣ ሲል እንደሚፈተን፣ ያንን ሰው ለማግኘት ስል እንደሚፈተን፣ ያም ፈተና ደግሞ ተቋቁሞ ካለፈ ፈተናውን እንደሚያሸንፍ ያንን ነው የተረዳውትኝ ምክንያቱም በብዙ ውጣ ውረድ ውስጥ ሩታ አንድም ቀን በአብሪሽ ተስፋ ሳትቆርጥ ሲጣሉ፣ ሲታረቁ ብዙ ነገሮች ሲባሉ ለዚህ ጊዜ ራሱ መድረስ በጣም ትልቅ ነገር ነው። ሌላው ነገር ደግሞ ሩታ የቤተሰቦቿን አመስግናለች። በዛ ላይ ደግሞ ማለት ጓደኞቿን አመስግናለች። በቤተሰቦቿ ዙሪያ ብዙ ነገሮች ስትባል፣ ጥለሽ ነይ፣ ለወንድ ብላ ተከትላ ሄደች፣ ብዙ ነገር ነው የተባለችው። አይምሮዋ ምናምን ሳይነካ በቃ ዓለም የመጨረሻ ጅግና መሆኗን የተረዳሁት ዛሬ ያን ሁሉ ፈተና አልፋዝ ስትደርስ ነው። እናማ ውዶቼ ምልላችሁ ነው በዛ አጋጣሚ ለምትወዱት ነገር ተስፋ እንዳትቆርጡ። ተስፋ እንዳትቆርጡ፣ የምን ተስፋ በቃ እችላለሁ ማለት ልመዱ፣ እችላለሁ አደርጋለሁ ማለት ልመዱ። ተስፋ እንዳትቆርጡ፣ በጭራሽ ተስፋ መቁረጥ የሚባል ነገር የለም፣ እንዳታስቡት እራሱ እና ሩታዬ ደስተዋ በቃ የሌለ ነው የሌለ፣ በጣም ነው ደስ ያላት። እንኳን ደስ አለሽ የኔ ቀበጥ፣ እግዚአብሔር እንኳን ደስ አለሽ፣ ከልቤ ነው። አብርሽ ደግሞ እርግጠኛ ነኝ ይሄ የመጨረሻ ነው፣ ፕራንክ እያደረከን አይደለም። በእርግጠኝነት ተማምኝ ያለው በዛሬው ንግግርክ። ምክንያቱም በባለፈው ጊዜ ያው ተጋጭታችሁ ስለነበረ ቀረ፣ በጣም ተስፋ አድርገን ነበረ የገና ገና ማግስት ምናምን ተብሎ ሲቀር አሁን ደግሞ ይኸው በዚህ ወር በመጨረሻ ሰላሳ ብሏል። እንግዲህ ተስፋ እናደርጋለን። አስራ ምናምን ቀን ነው የቀረው እንግዲህ እንጠብቃለን ማለት ነው ውዶቼ፣ ያው ሊመጡልን ነው።